ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በዛሬው ዕለትም እንግዲህ አዳዲስ ስፖርታዊ ጥንክሮችን ወደ እናንተ ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ስክራይብ በማድረግ ቤተሰቡን ውላለሁ። እንዲሁም ላይክ፣ ሼር ማድረግ እንዳይረሳ፣ እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ካሜሮናዊ የብሬንትፎርድ ተጫዋች የሆነው ብሪያን ቦሞ ወደ ማንቸስተር ዩናይትድ ማቅናት ብቻ አጥብቆ እንደሚፈልግ በዛሬ ሁለት የሚወጡ መረጃዎች እየጠቁሙ ይገኛሉ። እንደሚታወቀው ቀያዮቹ ሰይጣኖች በተጫዋቹ ላይ አሁንም ፍላጎት እንዳላቸው ይታወቃል። የመጀመሪያ ዩናይትድ ር ጥያቄ የነበረው 45 ሚሊዮን ፓውንድ ሲደመር 10 ሚሊዮን ፓውንድ እንግዲህ በብሬንትፎርዶች ውድቅ መደረጉ የሚታወቅ ጉዳይ ነው። ታዲያ ብሬንትፎርዶች ከስልሳ ሚሊዮን ፓውንድ እስከ ሰባ ሚሊዮን ፓውንድ እንደሚፈልጉ ማሳወቃቸው ይታወሳል። ዛሬ የሚወጡ መረጃዎች እንደሚጠቁሙት ከሆነ ደግሞ በብሪያን ሚንቦሞ ዝውውር ላይ ማንቸስተር ዩናይትድ ቀዳሚ እንደሆነ ታውቋል። በነገራችን ላይ ብሬንትፎርዶች እየጠየቁ ያለው ገንዘብና ዩናይትዶች ያቀረቡት የዝውውር ዋጋ እጅግ ቅርርብ ሲሆን ከስምምነትም ለመድረስ በመጪዎቹ ሳምንታት በርካታ የሆኑ ስራዎችን ለመስራት ዝግጁ መሆናቸው ታውቋል። እንደሚታወቀው በተለይም ሮብና ሙሪም የተጫዋቹ አድናቂ ናቸው። ለአዲሱ ፕሮጀክታቸውም እንግዲህ ትክክለኛው ተጫዋች ነው ብለው ያምናሉ። መሄድ እስካለባቸው ጥግ ድረስም ለመሄድ ከወዲሁ ዝግጁ መሆናቸው ነው እየተገለጸ የሚገኘው። የካሜሩናዊ ተጫዋች በፕሪምየር ሊግ ብዙ ጎሎችን ማስቆጠር ችሏል። ወደ ሃያ የሚጠጉ ጎሎችን ነው ማስቆጠር የቻለው። አሁን ዩናይትድ ያለበትን ጎል የማስቆጠር ችግርም ይፈታለታል ተብሎ ነው የሚጠበቀው። ዩናይትድ እንደሚታወቀው ማቲያስ ኩንያን ማስፈረሙ ይታወቃል። ፕሪያም ቦሞን ሁለተኛ ፈራሚ ለማድረግ ጠንካራ የሆኑ ስራዎችን በመስራት ላይ ይገኛል። እንግዲህ በመጪዎቹ ቀናቶችም ጠንከር ያለ ስራ ለመስራት ዝግጁ መሆናቸው ነው እየተነገረ የሚገኘው። በሌላ ዜና ማንቸስተር ዩናይትድ በክረምት የዝውውር መስኮት የመሀል ሜዳ ተጫዋች ማስፈረም ቅድሚያ የሚሰጡት ጉዳይ እንዳልሆነ ታውቋል። ታዲያ በዋነኝነት እያጤኑበት ያለው ጉዳይ በቅናሽ ዋጋ ተጫዋቾችን ወደ ኦልድ ትራፎርድ ማምጣት ሲሆን የሚድስፖሩን ሃይደን ሃይክኔን እና የሰንደርላንዱን ክሪስ ሪግ በዋነኝነት በመሀል ሜዳ ትራንስፈር ሊስታቸው ውስጥ ያስገቧቸው መሆኑ ታውቋል። ዩናይትዶች እንግዲህ ቅድሚያ የሚሰጡት ጉዳይ የክንፍ መስመር ተጫዋችና ፊት መስመር አጥቂን ወደ ኦልትራፎርድ ማምጣት ዋነኛ ኢላማቸው እንደሆነ ነው በዛሬ ዕለት የሚወጡ መረጃዎች እየተናገረው የሚገኙት። በሌላ ዜና ዩናይትዶች የኢንትራ ፍራንክፈርቱን ተጫዋች ሁጎ ኤክቲኬ ለማስፈረም ቀጥተኛ የሆነ ድርድር ከተጫዋቹ ክለብ ኢንትራ ፍራንክፈርት ጋር በትናንትናው ዕለት አድርጓል። ታማኙ ፋብሪዚዮ ሮማኖ ነው ይህንን የዘገበው። ፋብሪዚዮ ሮማኖ አክሎ እንዳሳወቀው ከሆነ ማንቸስተር ዩናይትዶች በተጫዋቹ ላይ ያላቸው ፍላጎት እጅግ እንደጨመረና ከተጫዋቹ ጋር በግል ጥቅማጥቅም ዙሪያ ንግግር ማድረጋቸውን እንደቀጠሉ ታውቋል። ለዝውውሩ መሳለጥ ከፍተኛ ሚና ይወጣል ተብሎ የሚጠበቀው ክሪስቶፈር ቪቬል ሲሆን ከኢንትራ ስፖርቲንግ ዳይሬክተር ጋር ጥብቅ የሆነ ግንኙነት እንዳላቸውም ይታወቃል። የክረምቱ ዝውውር መስኮት ሁለተኛ ዙር መከፈቱ የሚታወቅ ጉዳይ ነው። በዋነኝነት ታዲያ ማንቸስተር ዩናይትዶች በብሪያን ምቤሞ እና በሁጎ ኤክቲኬ ዝውውር ላይ ጠንካራ ስራን በመከወል ላይ ይገኛሉ። ማንቸስተር ዩናይትድ በፊት መስመር ላይ በዋነኝነት የያዘው ቪክተር ዮክሬሽ እንደሆነ ይታወቃል። የቪክተር ዮክሬሽ ፕራዮሪቲ አርሰናል መሆኑን ካሳወቀበት ጊዜ አንስቶ ግን ዩናይትዶች የኢንትራን ፍራንክፎርቱን አጥቂ ሁጎ ኤክቲኬ ለማስፈረም ጠንከር ያሉ ስራ እየሰሩ እንደሆነ ታውቋል። በመጪዎቹ ቀናቶችም እንግዲህ አዳዲስ መረጃ ይወጣል ተብሎ ነው የሚጠበቀው በተጫዋቹ ጉዳይ። የስፔኑ ክለብ ሪያል ቤትስ ብራዚላዊ ተጫዋች የሆነውን አንቶኒን ከማንቸስተር ዩናይትድ ለማስፈረም ጥያቄ ማቅረቡ ተሰምቷል። የስፔኑ ክለብ ታዲያ ብራዚላዊን ተጫዋች ለማስፈረም 20 ሚሊዮን ዩሮ ማቅረቡ ተገልጿል። በተጨማሪ ማንቸስተር ዩናይትድ ከወደፊት የተጫዋቹ ሽያጭ 50 ፐርሰንት የሚሆነውን የዝውውር ሂሳብ እንዲከፍል የሚያደርግ ስምምነት እንደቀረበለትም ተነግሯል። እንደሚታወቀው እንግዲህ ተጫዋቹ በስፔኑ ክለብ ሪያል ቤትስ ቆይታው እጅግ ደስተኛ እንደሆነ ከዚህ በፊት ማሳወቁ የሚታወቅ ጉዳይ ነው። በስፔኑ ክለብ ሪያል ቤቲስም ያለው ስታት እጅግ ድንቅ የሚባል ነው። ለተጫዋቹ እጅግ ምቾት እንደሰጠው አዲሱ ክለብ በቃለ ምልልሶቹም መግለጽ ችሏል። ታዲያ አሁን የሚወጡ መረጃዎች እንደሚጠቁሙት ከሆነ ሪያል ቤቲሶች ተጫዋቹን ለማስፈረም አዲስ ጥያቄ እንዳቀረቡ ነው የተገለጸው። ከማንቸስተር ዩናይትድ ጋር የሚደረገውም ድርድር እንደቀጠለ ነው የተገለጸው። ታዋቂውና ታማኙ አትሌቲክስ ጋዜጣ ካንቸስተር ዩናይትድ በገቢያው ላይ አሁንም አጥቂ ለማስፈረም ጥረቱን እንደቀጠለ በወጣው ዘገባ ጠቁሟል። በዚህም ዘአትሌቲክስ ፖርቹጋሊያዊ አሰልጣኝ ሮበና ሞሪም የሚፈልጉት የቁጥር ተጫዋች ተከታዮችን መስፈርት ማሟላት እንዳለበት ለመልማይ ቡድን አባላት ማሳወቃቸው ዘግበዋል። የመጀመሪያው መስፈርት ተጫዋቹ በቁመት ደረጃ ረጅም ሊሆን የሚገባ ሲሆን፣ ፊቱን አዝሮ ከቡድን አጋሮቹ ጋር መጫወት የሚችል መሆን እንዳለበትም ታውቋል። ቀጥሎ ደግሞ የሚመጣው ተጫዋች በፊት መስመር የሚያግዙት የመስመር አጥቂዎች የተጋጣሚ የተከላካዮችን ፕሬስ እንዲያደርጉ የሚያስችልና እድሎችን የሚፈጥር መሆን እንዳለበትም ተዘግቧል። በሶስተኝነት የተቀመጠው መስፈርት እጅግ ፈጣንና የተጋጣሚ ተጫዋቾች ትተው የሚሄዱትን ስፔስ ሞ ግቦችን ማስቆጠር መቻል እንዳለበትም ተጠቁሟል። በአራተኝነት ታዲያ አጥቂው ኳስ አክርሮ መምታት የሚችል እንዲሁም ሀፍ ቻንስ ወደ ጎል መቀየር የሚችል በተጨማሪ ግብ ጸባቂን አልፎ ማስቆጠር የሚችል መሆን እንዳለበት ነው። ታማኙ ጋዜጣ ዘ አትሌቲክስ የዘገበው ፈረንሳዊ አጥቂ ሁጎ ኤክቲኬ ማንቸስተር ዩናይትድ ለመቀላቀል ፈቃደኛ መሆኑ ታውቋል። የማንቸስተር ዩናይትድ ሰዎችም ከወንዱም ጋር ንግግሮችን አድርገዋል። እስካሁን ከበኤክቲኬ ጉዳይ ዙሪያ ፍራንክፈርትን ያናገረ ብቸኛው ክለብም ማንቸስተር ዩናይትድ መሆኑ ነው የታወቀው። በቅርቡ ለማንቸስተር ሲቲ ፊርማውን ማኖር የቻለው ፈረንሳዊ ተጫዋች ሪያን ቸርኪ እንዲህ ሲል ተናግረዋል። ያን የማንቸስተር ዩናይትድ ሊዮኖን ሲያሸንፍ ደስታ አላለኝም ነበር ምክንያቱም ሊዮናዊ ስለነበርኩኝ። አሁን ግን በማንቸስተር ደቢ ጨዋታ ግብት መሬታቸውን ለመፈጸም መጠበቅ አልቻልኩም ሲል ነው ሪያን ቸርኪ የተናገረው። የማንቸስተር ዩናይትድ ቁጥር አንድ ግብ ጠባቂ የሆነው አንድሬ ኦናና የሆነና በክረምቱ የዝውውር መስኮት ማንቸስተር ዩናይትድን የሚለቅ ከሆነ ማንቸስተር ዩናይትድ ሁለት አዲስ ግብ ጠባቂዎችን ለማስፈረም ወደ ገበያው የሚወጣ ይሆናል ተብሏል። ነገር ግን ካሜሩናዊ ግብዘብ በዚህ ክረምት ማንቸስተር ዩናይትድን መልቀቅ እንደማይፈልግ የተሰማ ሲሆን ማንቸስተር ዩናይትድ አንድ ግብ ጠባቂ ብቻ አስፈርሞ አንድሬ ኦናና ከማንቸስተር ዩናይትድ ጋር ይቀጥላል ተብሎም ይጠበቃል። በዋነኝነት ማንቸስተር ዩናይትድ ለማስፈረም እቅድ የያዙት ግብ ጠባቂ ኤሚሊያኖ ማርቲኔዝ ነው። እንግዲህ ግብ ጠባቂው ወደ ጋላሰራይ ከመዘዋወር ይልቅ ማንቸስተር ዩናይትድን እየተጠባበቀ እንደሆነ በትላንትና ሁለት መረጃዎችን አጋርቻችሁ ነበር። አሁንም ግብ ጠባቂው ወደ ማንቸስተር ዩናይትድ ማቅናትን ቅድሚያ እንደሚሰጥ በይፋ እንደተናገረ ተገልጿል። የስዊድናዊ አጥቂ ቪክተር ዮክሬሽ ወኪሎች አርሰናል ቤንጃሚን ሼሽኮን ለማሳደድ መጠቀሚያ እያደረጓቸው እንደሆነ ጠርጥረዋል። ምንም እንኳን ተጫዋቹ ወደ አርሰናል ያዘነበለ ቢሆንም ማንቸስተር ዩናይትድን ለመቀላቀል ግን ክፍት መሆኑ ተዘግቧል። በተጨማሪም ተጫዋቹ ምርጫውን ህዝቡ ይፋ በማድረጉ እንደ ተበሳጨ ነው የተገለጸው። እንግዲህ ተጫዋቹ ወደ አርሰናል መቀላቀልን ቅድሚያ እሰጣለሁ ካለበት ጊዜ አንስቶ ወደ አርሰናል የመቀላቀል እድል እንዳለው ብዙ ምንጮች ሲዘግቡ ቆይተው ነበር። ነገር ግን አሁን የሚወጡ መረጃዎች እየጠቀሙት እንደሚገኘው የአርሰናል ፍላጎት ቤንጃሚን ሸሽኮን ማስፈረም እንደሆነ ተገልጿል። ታዲያ ተጫዋቹ ምርጫውን ለህዝቡ ይፋ ማድረጉ እጅግ እንደጸጸተው ነው እየተገለጸ የሚገኘው። የሴሪየው ክለብ ኢንተር ሚላን ራስመስ ሆይሉንድን ለማስፈረም የሚደረገውን ጥረት በዛሬ ሁለት አጠናክሮ እንደቀጠለ ተነግሯል። ዴንማርካዊ የፊት መስመር ተጫዋች ወደ ጣሊያን በመመለስ ኢንተር ሚላኖችን ለመቀላቀል ፈቃደኝነትን ማሳየቱም ተመላክቷል። ይህንንም ተከትሎ ኢንተር ሚላኖች በቀጣይ በዝውውሩ ዙሪያ ከማንቸስተር ዩናይትድ ባለሥልጣናት ጋር ድርድሮችን እንደሚያካሂዱ ተገልጿል። ኢንተር ሚላን ተጫዋቹን በውሰቱ እና በ40 ሚሊዮን ፓውንድ በቋሚነት ለማስፈረም በሚያስችል ስምምነት ዙ ውሩን ማጠናቀቅ እንደሚፈልግም ተጠቁሟል። የተጫዋቹ መዳረሻ እንግዲህ የጣሊያኑ ክለብ ኢንተር ሚላን የመሆኑ እድል እጅግ እንደሰፋ ነው የተገለጸው። ምክንያቱም ደግሞ ኢንተር ሚላኖች በተጫዋቹ ላይ ያላቸው ፍላጎት ከጊዜ ጊዜ ጨምረዋል። በተለይም ደግሞ በዛሬ ዕለት ያላቸውን ፍላጎት በይፋ እንዳሳወቁ ነው የተገለጸው። ተጫዋቹም ቢሆን ወደ ጣሊያን የመመለስ ፍላጎት እንዳለው ተገልጿል። በጣሊያን ቤትም ደግሞ ትክክለኛ ማንነቱን፣ ትክክለኛ አቅሙን የማሳየት ፍላጎት እንዳለው ነው የተገለጸው። ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በዛሬው ዕለት ያሉት አጫጭር መረጃዎች እኝህን ይመስሉ ነበር። በአዳዲስ መረጃዎች በነገው ዕለት እንመጣለን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ስለቆያችሁ ከልቤ አመሰግናለሁ። ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ኑ። ቪዲዮንም ላይክ ማድረግ እንዳይረሳ። አዳዲስ መረጃዎችን ይዤ በነገው ዕለት የምመለስ ይሆናል።